ሰው ህይወት ከሆነ ደግሞ እሺ እንኳን ሆነ ይሁን ብዬ ተውኩት። ከዛ አንተ ደግሞ በውስጥ የሆነ ነገር ይዘሽ በውስጥ ይ ትላንትና ያልሽው ያለፈ ነገር ከሆነ ይሁን መልም ያልሽው አልተውም አሙሃል ብዬ ነው ነው ያልሽው። እና አሁን እንደዚህ አይነት ውሳኔ የሚያስወስን ነገር ምን ተገኘ? ምንም የማያስወስነኝ ነገር ስላለኝ ማለት እዚህም ወንድ ልጅ ህይወቱን ለሚከፍልለት መስዋዕትነት ውጤቱ ዜሮ ከሆነበት ምንም አይነት ለመወሰን ምንም ያግድም እንደፈለግ ደስ ሲለ መጥተህ ከአንቺ ጋር እሆናለሁ ደስ ሲለ ተነስተ ደግሞ እሄዳለሁ እንድትለኝ አልፈልግም ይሄ የልጅነትም ጉዳይ ይሁን የምንም ጉዳይ ይሁን አሁን ላይ ብሩኬ አንቺ ቤት መምጣቱ በጣም ብዙ ነገር ነበር ያመቻቸልሽ ማለት ነው ታረግ ካልቻለን አብረ መሆን ካልቻለ ምን ምን አግኝቶ ነው እዚህ አልተጣላን እኮ አይደለ እንዴ ምንትም ያልተጣላን ያወራ ና የልብን አግኝቶ መግባባት ፊትሽ ላይ ያየውን ነገር የሚፈልገውን ነገር አላገኘም ብሩኬ ስኛለሁ እንደዛ ከሆነ፣ እኔም ውሳኔ ወስኛለሁ። አትሄድም እንደማላስፈልግሽ ነገር ልገኝም ሄድልኝ ውጣልኝ እያልሽ፣ አሁን ደግሞ ውሳኔ ወስኛለሁ። እናንተ የፍርድ ቤት ክርክር ነው እንዲቆይ አልገባኝም። እኔ ጠዋታቸው በዚህ መልካም ይወት ሽራሽን ጠብ ብዙ ነገር ታግሰሃል። አሁንም ትንሽ ታገስ። የታገሱት ነገር ፍሬ ይዋጣል ነው ይበላል የሚባል ተረት ስላለ ታገስ። ይሄዳሉ በጠዋት ቀስቅሳይን ቀኔ ናታበላሽብኝ ብሩኬ፣ በእናት ስነ ስርዓት የነገሮቹ ከተበላሹ በኋላ የምትጸጸችው ነገር ብዙ ጊዜ አይመቸኝም፣ አይደላኝም። አሁንም ቢሆን አረፈደም፣ ንቂ፣ ከእንቅልፍሽ ንቂ። ምንም አትቼ አይደለም፣ ግን ለራሷ ብዬ ነበር የመጣሁት እና ነገር ብሩክን ለመደገፍ ብዬ ሳይሆን ማለት ነው። አንድ ወንድ ልጅ ስቺ ልጅ ታስፈልገኛለች ብሎ ቤቷ ሲሄድ በክብር መንከባከብ ነበረባት፣ ሀይሚ ማለት ነው። በቃ ለራሷን ብዬ መጥቼ እዚህ እየተቀላለር ነው ምናምንም። በቃ ሰላም ይሆናል። አታምኑኝም፣ ዝምተኛ ወንድ፣ ማውራት የማይፈልግ ወንድ፣ ነገራቶቹን በተግባር በምልክት ነው የሚያሳየው። ተይ ሀይሚ ብያለ ይሆን ሀሳብ ይቀየራል። ቤተሰቦች አትረበሹ፣ ምንም አዲስ ነገር አይኖርም ለጊዜው። ብሩክት ስለተናደደ ቤቷ ይሄን መልክ፣ ምክንያቱም ይሄ ልጅ ደስ እንዳለው እየመጣ ነው። የሆነ ነገር ሊያደርገኝ ይችላል። በቃ ነገሮቹ ሁሉ እየቆዩ ነው። ሀይሚ የሚገለጹላት አያቸው አይደለ? ብሩኬ ከዚህ ልጅ ጠብቅሻለሁ ብሎ የመጣ ጊዜ ነበር እሺ ማለት ነበረበ። በቃ ከትናንት ነው በኋላ ነው እንትን ያለኝ ልጅ ብልሃተኛ መሆን አለባት። ነገሮቹ ወዴት ወደ ግራ ወደ ቀኝ እንደሚመጡ መሆን አሁንም ቢሆን አረፈደን ብሩኬን መያዝ የምችበት መንገድ እኔ እኮ ልክ አይደለም አላልኩም፣ ግን ደምድሞ እኔ ላይ እየፈረደ ነበር። ለመለያየት ምክንያት ነው። ማንም ሰው ትለያያለሽ፣ አብረሽ ትኖሪያለሽ፣ የፈለገውን ነገር ቢል አንቺ እውነታው ብሩክ ጋ እስካገኘሹ ድረስ ምንም ሊቆረቁረሽ አይገባም። ሀይሚ ነው ለምን እንደዚያ ይለኛል? ካልሆነ እኮ ለእኔ ቀጥታ በስራ ክሊር ሆነች። እናንተ አብራችሁ ከሚኖረው ሰው ጋር ክሊር ሆናችሁ ማውራት ነው እንጂ ያ ጓደኛህ እንደዚህ አለኝ እንደዚህ አለኝ ምን አገባው? ጓደኛው እሱ ነው እንጂ በግልጽ መናገሩ ስለ ልጅቷ ያለፊቱ ነው ከማለት በላይ ብዙ ነገር ተጠይቀሃል። ብሩኬ ዛሬም ነገም ማብራራት ካለብህ ከካሜራ ጀርባ ነገራት። ከሌለብህ በምንም ተአምር እዚች ጋር አንዲትም ነገር እንዳታወራ ስላለፈ ታሪክ ማለት ነው። ብሩኬ ታወራ ያልኩበት ምክንያት የሰው የሰው ልጅ ማለት ነው አንድ ደካማ ጎን ከያዘ ሁሉ ጊዜ የሆነ ጸብ ሲፈጠር ይዞ ማብጠልጠል፣ ይዞ ማንኮሻኮሽ፣ እንደዛ ነው የሚፈልጉት። እና ሀይሚም ሆናችሁ ብሩኬም ሆናችሁ ከዚህ በኋላ ለምታደርጉ ለምትናገሩት ንግግር በህይወታችሁ መካከል ስትጣሉ ሰላም ስትሆኑ እየወጡ የሚረብሹ የድሮ ማንነት ስላሉ ንግግራችሁን አስተካክሉ ሁለታችሁም ማለት ነው በተለይ ሀይሚ ማለት ነው የምትናገሩትን ነገር አስተካክሉ ተከባበሩ አንድ ይሄ እንትን ነው ሌላው ዛሬ እንግዲህ ብሩኬ ተስፋ ቆርጦ ተስፋ በቆረጠ አይነት ስሜት እያወራ ነው የመጣው እንዲሁም ደግሞ ልሄድ ነው ብሏል ልሄድ ነው ባይል እኔ አይገርመኝም እውነት ለመናገር በጣም ትክክል ነው ብሩኬ አሁን ባለበት እስኪው ላይ ማለት ነው እና ሰላም ጤና ይስጥልን የኛ ወድ ቤተሰቦች እንዴት ናችሁ? ማል ገብቼ ሰላም አልኳችሁ፣ በጣም ይቅርታ። የኛ ወድ ቤተሰቦች እንዴት ናችሁ? እንግዲህ ቴዲምና ፍጼም ያሉትን ቀደም ሰርቻላችኋለሁ፣ ሰምተነዋል የተባለውን ነገር። ሀይሚም አሁን ላይ ከእንቅልፏ የነቃች ይመስለኛል፣ ምክንያቱም ብሩኬ ለምን አጠገቧ እንዳለ አሁን ላይ የገባት ነው ያለው። ብሩኬ ደግሞ የኔ ልፋትና የኔ እሷጋ መሆን እኔ እሷን ለመጠበቅ ዋጋ እንደምከፍልላት ካልታወቃት በቃ ካጠገቧ መራቅ አለብኝ መሄድ አለብኝ፣ እኔ ለእሷ ምንም ነኝ ጋ እያለ እንግዲህ ሀሳብ አስተያየት ነው እየተናገረ ነው። እውነት ለመናገር ብሩኬ ትክክል ነው፣ አሁን ላይ ባለው ነገር ለምን ትናንትና ተናግራለች። ብሩክ ቴዲ ከመምጣቱ በፊት እኔ እናንቺ ነገራቶቹን ትተን ባል ያህ ያለፈ ታሪክ ነው፣ በዚህ ጉዳይ ላይ አልተውሹም ወይ ስላት አሞሀል ብዬ እንጂ እኔ አልተውኩም ብላለች። ያ ነገር በጣም ቆርቁሮታል። ብሩኬ እንኳን አይደለም ብሩኬ፣ ኖርማሊ እኔ ጓደኛዬ ቤት ሄጄ እንደዛ ብሆን ይከፋኛል፣ ምክንያቱም በጣም ከባድ ነው። እንኳን አይደለም ብሩኬን ማለት ነው። ነገር ግን ያው አንዳንድ ጊዜ እኛ ሴቶች የሆነ በቃ እኛ አይደል ነው እንዴት እንደሆነ የሆነ ቅናት መንፈስ ሲኖርብን የምናወራውን ነገር ስለማናቅ ኦልሬዲ ሀይሚ እንግዲህ በልጅቷ በኩል ምንም ቅድሚ ተጨባጭነት ያገኘችው ነገር የለም እና የሆነ ተጽዕኖ በመፍጠር ያልሆኑ ነገሮች ይወጣሉ እያለች እየጠበቀች ይመስለኛል። እኔ ሳስበው ሀይሚጋ ማለት ነው የተረዳዋትን ነው ማውራው። ቤተሰብ እኔ ጨምሬ አይደለም ምን ብዬ አይደለም ማውራው። ቡሩኬ ደግሞ ምንም ያ ያለፈው ነገሩንም ስለማይፈልገው ቦታም ስለማይሰጠው ምንም ግድ አይሰጠውም። ግድ የሚሰጠው የእሷ ደህንነትና እሷ ስለምሰጠው ክብርና እሷ ስለምሰጠው ሰላማዊ ንግግር ነው የናፈቀው። ጭቅጭቅ የእሷ ፊት መቆጣት ያስጠላው ያ ነው ብሩኬ፣ እኔ እንደተረዳው ዛሬ ማለት ነው ሶ ከዚህ ነገራችሁ ደግሞ ሁለታችሁ ተስማምታችሁ ተከባብራችሁ ለመኖር፣ ሀይሜም የሰወሬ መስማት የለብሽም ብሩኬ፣ የሰወሬ አይሰማም እኔ እስካሁን ድረስ ሲሰማ አላየወትም እንዲህ ብላችሁ ነበር ምናም ብሎ ይቀልዳል እንጂ ሪሊ እንዲህ አውጥሶ እንዲህ አድርጋችኋል እንዲህ ብሏል እንዲሁ ሲል ያልሰማ ብዙ ጊዜ ሀይሜናት የምትለው ሶ ያንን ነገር ሳሰሚ የብሩክን ሚልሽን ብቻ አዳምጠሽ፣ አንቺም ጥሩ ጥሩ፣ በቃ ጥሩ አላደ ጥሩ መውደድ ጥሩ ፍቅር ሳተሽው ያንን ነገር ብታዳብሩ በጣም ጥሩ ነው ብዬ አስባለሁ። እንድትለያዩ ማንም ሰው አኔ እንጃ እኔ አይዶን ነው እኔ ጠላት እንኳን እናንተ እንድትለያዩ የሚፈልግ ሰው አለ ብዬ እኔ አላስብም። እኔ በበኩሌ ማለት ነውና አሁንም ቢሆን ሀይሚ የተፈጠሩት ነገሮች ከምንም በላይ ብሩክ ተስፋ ሊያስቆርጠ የቻለው መቼም ላምን አልችልም። አንተም ብለሽዋል፣ እውነት ነው። በጣም ነው ልብ የሚጎዳው። ቤተሰቦች የምሬን ስነግራቸው እንዴት ነው ሳታም ነው እንዴት ነው አብሮ አብሯት የሚሆነው በጣም ነው የሚከብደው። ይሄ ንግግሩ በጣም ይከብዳል። ለማጋነን አይደለም፣ እውነት ነው። ትማርበታለች። ከዚህ ንግግርሽ ተቆጥበሽ አሁንም ቢሆን የትም የትም ሳይል ምንም ሁሉንም ነገር ማስቆም ትችላለሽ ሀይሚ ማለት ነው። ነገር ግን እዚህ ጋር እናንተ ቪዲዮ ላይ አለማውጣት ትችላላችሁ። ይቅርታም ጠይቀሽም ሆነ ምንም አልቅሰሽም ሆነ የፈለግሽውን ነገር ብለሽ አንቺ የገባሽን የተሰማሽን ስሜት በግልጽ ነገሩ ስራ። ብሩኬ ልጅቷ ጋም ያለሽ ነገር እሱ የሚያወራው ነገር ግልጽ ሆኖ ካልገባሽ ካሜራ ላይ አታወሪ። ከካሜራ ጀርባ እንደ ፈለግሽ ሆነሽ አስረጁ፣ አስረጁ። ይህን ያህል አመት ይህን ያህል ማስታወሻ ኖሯችሁ በዚህ ልክ እንለያይ፣ ከዚህ በኋላ በዚህ ቤት አልመጣም ብሏል ብሩኬ። ይሄንን መወሰን በጣም ይከብዳል፣ እውነቴን ስነግራቸው ይከብዳል። ለብሩኬም ላንቺም በጣም ከባድ ነው የሚሆነው። ግን ደግሞ ብሩኬ ይህንን ነገር የተናገረበት ነገር እኔ ነግሬያቸዋለሁ። ዝምተኛ ሰው፣ በጣም ለሰው ክብር የሚያበዛ ወንድ፣ ሁሉን ነገር በምልክት ነው የሚናገረው። ተናግር ያለው እኔ በድራማ በፕራንኮቹ መሀል ብዙ ነገሮችን አስተላልፏል ያው ቀጥታ እንዳይነግራት በፕራንኩ አስመስሎ ብዙ ወደ እሱ የምትመጣበትን ወደ እሱ የምትቀራረብበትን መንገድ ብዙ ነገር ጥሯል። ብዙ ነገር ማለት ነው እና እኔ አልተመቹኝም ነበር እነዛ ነገሮች ማለት ነው። ሰው በዛን ሰዓት አሁን ሀይሚ ፋስት ብልጥ ሴት ብትሆን ኖሮ ሁሉንም ነገር ማስተካከል ትችል ነበረ። ለምን ብሩኬ በቃ ሀይሚ ጋ እኔ ሀይሚ እንጠብቃለሁ ሀይሚ ጋ እገባለሁ እገባለሁ ሲል በቃ በጣም ብልጥ ብትሆን በጣም በጣም መንገድ ሰፊ እድል ነበር የሰጣት ማለት ነው። ግን ያው ልጅነት ይሁን ምን ይሁን አልገባትም። እኔ አሁን አንተ ኔ ትጠብቀኛለህ አንተ እንደዚህ ነው እንደዚህ ነው ምናምን በቃ ይሄንን ነው እያለች ስትጠቀም የነበረው ወንድ ልጅ እንደ ወንድነቱ ክብር ይፈልጋል። እሷ ክብር ስትሰጠው እሱም ያከብራታል። ከዛሬው መናናቅ ከተጀመረ ነገም ቢሆን ያው ነው። አፍ አፍ መጥፎ ነው። አፍ አንድ የከለመደ? በቃ መመለሻው የለውም። አሁን እነሱ በእርግጥ እዚህ ጋ ተለማምደው ይሆናል የሚያወሩት ነገር። ግን በቃ ጥሩ አይደለም፣ መናናቅ ጥሩ አይደለም። ስትከባበሩ ያምርባችኋል ብዬ ነው የማስበው። ሁለታችሁ ጋም ማለት ነው ብሩኬ ጋም ሀይሚ ጋም። እኔ እንደዛ ብዬ ነው የማስበው። በተለይ ደግሞ በጣም ሞር የሚበዛው በሀይሚ ጋ ነው በብሩጋም አንዳንዴ አሉ ግን እሷ ስታናድደው እሷ የምትናገረው ነገር ሲናደድ ነው። ብሩኬ እንደዚህ እንትን የሚናደድ እና የሚመልስላት እና ሀይሚ በዚህ ነገር ሳይለንት ብትሆኝ፣ የድሮዋን ሀይሚ ብትሆኝ በጣም ደስ ይለኛል። እኔ በነገራችን ላይ ማለት ነው ያቺ የድሮዋ ሀይሚ ያቺ በቃ ሳቅ የምትለው በቃ ያቺ አይደል ሰው ለማየት ፍር የምትለው ሀይሚ እሷን ብትሆኝ እኔ በጣም ደስ ይለኛል። እኔ ብሩክ እና ሀይሚ እንዲለያዩ መቼም እኔ በሆነም በልሜ አላስበውም። ደግሞም ሊሆንም አይችልም በፍጹም። ሲቀጥል ደግሞ ቤት ስለቀየርሽ ቴዲ ካንቺ ህይወት የሚወጣ እንዳይመስልሽ። በቃ ቴዲ ምንድን ነው የሚፈልገው ካንቺ? ምን ይፈልጋል? ለምንስ እንደዛ አልከኝ? ለምንስ ለምን ትጠብቀኛለህ? ምን ትሰራልኛለህ ብለሽ እስኪ ብሩኬም ምን ትሰራልኛለህ? ለኔ አታስፈልገኝም እንዳልሽው ቴዲ ጋር ሄደሽ አንተ ለኔ ማን ነህ? ምንድን ነህ? ካላወቅሽው ማለት ነው አላውቀውም ብለሻል፣ አላደለ ስለዚህ ብሩኬ ጋር ሆነሽ ብሩኬ አጠገብ አንተ ለእኔ ማን ነህ ምንድን ነህ? እንደዚህ እንደዚህ ቦታ አገኘኝ አመጣኝ በቃ አለቀ። ከዛ በኋላ እኮ አላቀህም ህይወቴ ውስጥ ምን ትሰራለህ? እንደዚህ ብለሽ ብለ እንደዚህ ብለሽ ካልሽ በኋላ መጥቶ ህይወትሽን ቢረብሽ እንዴ? አንደኛ ወንድሞችሽም አሉ ኮ ወንድሞች ስልሽ እነ ፍጽ ያሉ እነ ሄኖክም ሄኖክም፣ ምንም የፈለገ ነገር ማንም ሊበድልሽ ቢመጣ በእርግጠኝነት እንደዛ ስለመታሽ ውዝም አይልሽም፣ ብሩክም አለ። ስለዚህ አንቺ በዙሪያሽ ያሉትን ሰዎች በሌላ ሰው አምጥተሽ ስታስደፍሪ እዚህ ጋር ይሄ ክብር መስጠት የሚባለው ነገር እዚህ ጋር ነው፣ ነውኔ የታየ ማለት ነው። ምክንያቱም በአንድ ሴት ጉዳይ ሄኖክ ከፍፄ ጋር ተደባድቧል። አሁን ደግሞ ቴዲ ሄኖክን እየፈለገው ነው። ብሩኬ ከቴዲ ጋር ተደባድቧል በዛች በማትረባ ነገር። ስለዚህ በጣም ቢግ ስህተት ነው የተሰራው። ምክንያቱም ሁሉንም ነገር እኛም በስራ ነው ነው የተረዳናችሁ እንግዲህ፣ እኔ ዛሬ ብሩክ ያወራው ነገር በጣም አስፈርቶኛል። ግን እኛ ስራ ነው እያልን ስለተረዳ ስለተረዳናችሁ ያኔ ያክል እኔ ቦታ አልሰጠሁትም እውነት ለመናገር። አሁን ግን ዛሬ ብሩክ የተናገረው ነገር አስፈራኝ። ለምን እንደዛ ሊል ቻለ? እንዴትስ አሁን ደግሞ ዛሬ ቴዲ ያለውን ሰምታችኋል በፍፄ ቻናል ላይ ያንንስ ነገር ታሳቢነት አድርገህ ነው ወይ ብሩክ? በኋላ የሆነ ነገር ከተፈጠረ በኋላ አብረኸኝ ሁን እያለች ነው እሷም። እንግዲህ አሁን እንግዲህ አብረኸኝ ሁን እያለች ነው። አንተ ደግሞ ችግርሽም ፍችልኝ፣ እኔ ጋር ያለውን ነገር ፍቺ፣ እንግባባ። ሆድና ጀርባ ሆነን አብረን አንኖርም ነው እያለ ያለው ብሩኬ። ስለዚህ ሀይሚ ከብሩክ ጋር መሆን አላማው ካለሽ ውስጥሽ ያለውን ነገር ፍቺ። ይበቃ። ለአንድና ለመጨረሻ ጊዜ ምንም ነገር የሚመጣው ነገር የለም። በቃ ብሩክ ከዛች ልጅ ጋር ህይወቱ ምኑም እንደማይሆን እየነገረች ነው። ምንም ነገር ሊመጣብሽ እኮ አይችልም። ከቅርብ ርቀት እኮ የሚመጣውን ነገር ማየት ትችላለሽ። በልጅቷ በኩልም ምንም የሚያሳስበሽ ነገር አይኖርም። ስለዚህ ከዚህ በኋላ ኧረ በስመ አብ፣ እኔ ይሄ የለመድኩት ሰው ካጠገቤ ይርቆ። ኧረ እኔ ጨለማ ውስጥ ውዬ እንዳደርኩ ነው፣ የተዘጋ ቤት ነው ያደርኩ የሚመስለኝ። ስለዚህ ሀይሚስ ማማን ጓደኛ ያላት እናንተ ምትሎ ከቡርኬ ጋር ነው አሁን አዳር ነው። በቃ እንግዲህ ከቦርክ ጋር የማታደር የነበረው አሁንም ይኸው ለአዳር መጣላት ለአዳር ሲመጣልሽ ግን እውነት ምርጥ ሴት ሆነሽ በቃ ጸባይሽን ሁሉ አሳምረሽ ከዚች ቤት እንዳይወጣ ማድረግ ትች ነበር። የምሬን ስነግርሽ ሀይሚ ማለት ትሸውደሽ አለ እውነት ይህን ስነግርሽ አለ እኮ እንክብካቤሽ ምናምን ሁሉ ነገር በጣም በጣም በጣም በቃ ማለት አንቺ ልጅ ነሽ ከዛ በላይ ማለት ከምን ጠብቅሽ በላይ ነው። አድርገሽ ያሳየሽን ግን ደግሞ አላደለ ይሄን ጸባይ የሚባለው ነገር ምንም ያልተግባባችሁት ነገር አለ። ያንን ነገር ደግሞ የተፈጠሩትን ነገራቶች ጥብቅ አድርግሽ በመያዝሽ ብሩኬ ደስተኛ አላደረገውም። በቃ እኔ አንቺን እየጎዳሁሽ አንቺን እየበደልኩሽ አንቺ ስሜት ላይ እየተጫወትኩብሽ ከሆነ ልራቅ፣ ካንቺ ልሂድ ነው እያለ ያለው። ስለዚህ ሊሂድ ያለን ሰው አሁንም ቢሆን አልመሸም ሃይሚዬ ከተኛሽበት ንቂ። እውነት ሌላ ቦታ ሄዱ፣ ከዛ ሌላ ነገሮች ተፈጥረው ሌላ ጸጸት አንችም በኩል በብሩክም በኩል ሌላ ጸጸት መጥቶ ጸጸት ውስጥ ገብታችሁ የሆነ በቃ አለ አደለ፣ ውስጣችሁ ማይጠፋ ነገር ከመፈጠሩ በፊት ቅድመ ጥንቃቄ ብታደርጉ የተሻለ ነው። ብሩክም ደግሞ ልትሄድ ያሰብክበት ቦታ ተረጋጋ። ምንድን ነው አሁን አሁን፣ ትናንትና ታመህ ነበረ፣ አስታመሃለች፣ አብራችሁ ሆናችኋል። ምንም አይነት ነገር ውስጥ ብትሆንም ምንም አይነት ነገር ባይመችም ከእሷ ጋር ያለው ነገር አንድ ይገብተህበታል። ና ለአንዴና ለመጨረሻ ጊዜ አንድ ጥያቄ ዛሬ አብርሃ ይሁን እያለች ነበር አደለ ቤት ቀይር አብርሃ ይሁን ብላለች። ግን አብርሃ ይሁን ስትልህ ያን ሴት ልጅ አድረች ግዴታ በቃ የሆነትችዋለው ነገሩና አብርሃ ይሁን ለማለት ፈልጋ ነው። ስለዚህ ብሩኬ የዚህ ላይ ትንሽ ብትረዳት ብዬ አስባለሁን እንደ ሴት። ምክንያቱም መሄድህ ጥሩ ነው ብዬ አላስብም በእኔ በኩል ማለት ነው። የእኔ ውድ ቤተሰቦች ስለዚህ እንግዲህ ያለውን ነገር የምናየው ነገር ይሆናል። ብሩክ ትንሽ ተረጋጋ፣ ትንሽ ሰከንበል። እኔ ብዙ ነገር እንደቻልክ እኔ ይገባኛል። በደንብ ነው እኔ የማውቀው፣ በደንብ በቃ የቱ ጋ ደስተኛ እንዳልሆነ የቱ ጋ ደስተኛ እንደሆነ በሃይሚ እያንዳንዷን ነገር እኔ አውቃለሁ። ብሩክ ላይ ማለት ነው ብዙ ጊዜም እኔ ባየው ሰዓት ለሃይሚ እናገራታለሁ እና ሀይሚም የምትከፋበት ጊዜ አለ በብሩክ ግን ደግሞ ሀይሚ ትረሳለች። ሀይሚ ግን ያን ያክል ደግሞ ብሩኬ ሰውን አያስከፋም። በጣም እሷን በጣም ለሞራሏ ይጨንቅላታል። በጣም ማለት ነው። ስለዚህ እሷ ደግሞ አንዳንድ እንደ ቀልድ የምትናገራቸው ነገሮች የሆነ ውስጡ ጣብ ብለው ቁጭ ላሉ እና የሀያን ነገር እኔ ሁሌ ነው ፈራላት በነገራችን ላይ ማለት ነው። እና ፈጣሪ ይርዳችሁ። ለማንኛውም ያው ቤተሰቦች ደግሞ ይሄን ዛሬ እንዲመቶ እንዲህ ስላለ ይለያያሉ ብላችሁ በፍጹም አታስቡት። በፍጹም በሆነ ነገር ያው ሁሉም ነገር ይከሽፋል። ቴዲ ጋ ያለው ነገር ምናልባት እንግዲህ፣ አላቅም እሱ ጋር ያለው ነገር ግልጽ ሊሆንልኝ አልቻለም። ሀይሚን ለምንድነው ጠብቃት አለ? ምንድነው እሷ እንግዲህ የምትለው እየሰማችው ነው ስለቴዲ ያለው ነገር። ስለዚህ ቡርኬ በዚህ መካከል እሸሻለሁ ብለሃል። ሰው ስላለ ሳይሆን አንተ ለራስ ለህሌና ትተ መሄድ የለብህም ብዬ አስባለሁ በእኔ በኩል ሀይሚም ደግሞ አሁን ካለሽበት ባህሪሽ ሌላ ባህሪ ተቀይረሽ በቃ አለ አደለ እንደ ጓደኛ ወይም ደግሞ እንደምንም በይው በቃ እንደምን መሆን ማድረግ ያለብሽንና መመለስ ያለብሽን ንግግርሽን አስተካክለሽ አጠገብሽ ቢሆን በአይነኝ እኔ ማለት ነው ከዚህም በኋላም ቢሆንም ሁ ምንጊዜም ቢሆን ካጠገብሽ ብሩኬ መራቅ አለበት ብዬ እኔ አላስብም የእኛ ውድ ቤተሰቦች እንግዲህ ዛሬ ቅስም የሚሰብር ነገር ነው ያስተላለፉት አይዟችሁ ምንም ነገር አይፈጠርም። ሁሉም ማለት በተረጋጋ መልኩ ይፈታል ብዬ አስባለሁኝ። አመሰግናለሁ። መልካም ንጋት ይሆንላችሁ ባይ